አርሶ አደር መሐመድ ወቲዋቢ ነዋሪነቱ በስልጤ ዞን ምስራቅ ስልጢ ወረዳ ደቡብ ጉቶ ቀበሌ ነው። ከዚህ ቀደም በአካባቢው በነበረው የውሃ እጥረት የተነሳ በዓመት ሁለት ጊዜ ብቻ ያመርት የነበረ ሲሆን፣ ዛሬ ላይ ግን የተፈጠረውን ምቹ አጋጣሚ በመጠቀም በቀበሌው ብቻ ሳይወሰን የከርሰ ምድር ውሃን እንደ አማራጭ በመጠቀም የቅድመ በልግ ዝግጅቱን በትጋት ሲያከናውን ነበር ያገኘ ነው። ከዚህ በፊትም እዚህ ከሰሜን ጉቶ ከጎራባች ቀበሌ የውሃ አማራጭ ስላላቸው ከነሱ ያው በትምህርተኝነት እዚህ ገብተን እንሰራለን። የሽንኩርት ችግኛ አፍልተናል። አሁን ዝናብ ሲዘንብ ይህን ሽንኩርት አውርድተን እንተክላለን። ተክለን ሽንኩርቱን አንስተን ደግሞ ለገበያ ቀርበን ዳግም ደግሞ ሽንኩርቱን ከሰፈር አመቻችተን ሽንኩርቱን መትከል እንችላለን። ሲንዴ መዘረት እንችላለን። ቦሎቄ መዝራት እንችላለን። ብዙ አማራጭ አለ። ቶሎ ሚደርስ ሰብሎች አሉ። እነሱ እንደ አማራጭ እንዘራለን። የምስራቅ ስልጤ ወረዳ የስንዴና በቆሎ ምርትን በስፋት በማምረት ትታወቃለች። ዛሬ ዛሬ የአካባቢው አርሶ አደሮች ከሰብል ልማቱ ጎን ለጎን ተጨማሪ የውሃ አማራጮችን በመጠቀም የጓሮ አትክልት ልማትን ባህል እያዳበሩ ይገኛል። መጀመሪያ የጀመርነው ሽንኩርት ጀምረናል፣ ቲማቲም ጀምረናል፣ ቀይ ስር ጀምረናል። ከዚህ ቀደም ነበረው ዝናብ ጠብቀን እንሰራ ነበረ። ይሄ ከመጣ በኋላ ብዙ ለውጥ ተንጠንጥተናል። በምን በመስኖ ሽንኩርት ተክለን ነበረ። ይህንንም ካረሳን ወዲህ እንደገና በቦታውም ይዘራ ነበራ። አሁን እኛ ዝናብ አልጠብቅም። በዚህ እንጠብቅ እንጠቀማለን። ለውጥ ብዙ ለውጥ አምጥተናል። ያልነበረው መሬት የሌለው ገዝተን በጣም ለውጥ ብዙ አምጥተናል። ሁሉንም መጀመሪያ ትንሽ መሬት ያለውም በአንድ ዓመት ሶስት አራት አምርቶ እንደ ብዙ መሬት አንስቶታል። በአንዴ ሁለቴ ሶስት ስለተጠቀመ ትንሽ መሬት ቢሆን ለውጥ አምጥተዋል። ሽንኩርቱን መጀመሪያ ሲንጀምሮ መጀመሪያ በንቅናቄ ነበር ተጀመረው። ስንዴ ነበረበት። ስንዴው ከተነሳው በኋላ ሰው መኮትኮት ተጀመረበት። ያለውን ነገር ማደም ማዘጋጀ ይጀምሩ። ካዘጋጁ በኋላ መጀመሪያ 15 ሁለት ሳምንት ሲቀረው ለመዝራት ሁለት ሳምንት ሲቀረው መቆፈር ይጀመራል። ለፀሐይ ይሰጡታል። እንደዛ ካሉና በሽታ ስለሚያመጣ ማለት ነው። ለፀሐይ ከሰጡት በኋላ ከ15 በኋላ አብዛኛ ሰዎች ፈጥኖ የዘሩትም የው ሽንኩርታቸው ወደ ላይ ያደጋ መጥቷል። አንድ ወር አስራ አምስት አካባቢ ነው ሽንኩርቱ፣ ሽንኩርት ከተዘራ ማለት ነው። መጀመሪያ ይሄ መሬት በቆሎ ተዘርቷል። ከዚህ ጋር አንድ ላይ የተዘራ በቆሎ ነበረ። ያ በቆሎ ሲወድም የሆነ ተባይ ነገር ከለከለው በቃ በዛ ሲጠፋ ወረዳው ደግሞ በራሱ ጊዜ የኛው እንትናችንን አይቶ ደግፎናል። ይችን ድንች አቀረበልን በነፃ ያው ያ እንደጠፋ ወዳው በቦታው አርሰን ድንች ተካንበት። ከዛ ያው ከዛ በኋላ ጀምሮ አስፈላጊ የሆነውን ድጋፍ በደጋፊ እንትን በባለሙያዎች እየታገዝን ስራችንን እየሰራን ያለነው በኩታ ገጠም በክላስተሪንግ የለማ ነው። 15 ሄክታር ነው። የዚህም ተሳታፊ ወንድ 89ና ሴት 25 አርሶ አደሮች በዚህ ይሳተፋሉ። ሌሎቹም ደግሞ ከዚህ በታች በኩል የበቆሎ ክላስተር 25 የሚሆን ክላስተር አለ በበቆሎ እንዲሁ ደግሞ ያው በተለያየ ቦታ የለማ አለ። እስካሁን ያው ይሄ የሚናየው በክላስተር የለማ የድንች ክላስተር ነው። ይሄ ሳይት በሰሜን ጎቶ ማህበር ነው የተያዘው በወጣቶች ማህበር ማለት ነው። ይሄንን ግን አሁን የውሃ መራጭ የሌላቸው ቀበሌዎች መጥተው እዚህ በነፃ እንዲያለሙ ነው ያደረግ ነው የለቅድመ በልግ የሚዘሩትን የሚያዘጋጁትን ችግኝ በነጻ መጥተው ያለውን አማራጭ የውሃ አማራጭ ተጠቅሞ ያለውን መሬት ተጠቅሞ እንዲያለሙ ነው ያደረግነውና በስፋት የደቡብ ጎቶ አርሶ አደሮች አሉ። የሰሜን ጎቶ የቀበሌው የራሱ አለ። በተመሳሳይ ሌሎቹም ውሃ አጠር አካባቢ እንትን ያሉ አልፎ አልፎ ደግሞ ከላምፉር ወረዳ የሚመጡ አርሶ አደሮች አሉ። በጣም ታታሪ አርሶ አደሮች ሲመጡ በነጻ ነው እዚህ ችግኝ የሚያዘጋጁት ማለት ነው። አካባቢው ለጎርፍ ተጋላጭ የነበረ በመሆኑ ባለፈው ዓመት በተከሰተ የጎርፍ አደጋ ከ550 ሄክታር በላይ ሰብል የወደመ ቢሆንም ያንን ለማካካስ በተሰራው የበጋ መስኖ ከ1600 ሄክታር በላይ መሬትን መልሶ ማልማት የተቻለ ሲሆን አሁንም የቅድመ በልግ ዝግጅቱ ያንን መነሻ አድርጎ በስፋት እየተሰራ ይገኛል። ብቆሎ ድንችና፣ ሽንኩርት እንደዚሁም ቲማቲም ላይ በጣም በስፋት ሰርተናል፣ በዘንድሮ ዓመት ማለት ነው። ይህም በመስራታችን አንደኛ የወደሙትን በተለይም በበቆሎ የወደመውን ማሳ የመተካ ስራ ነው የሰራ ነው። 555 ሄክታር በበቆሎ ነው የወደመው። ይሄንን የመተካ ስራ ነው የሰራ ነው። አሁን ላይ አርሶ አደሩም እጅግ በጣም ደስተኛ ነው፣ በጣም በሰራው ስራ የሼት እየበላ ያለበት የበቆሎ እሼት አልፎ ተርፎ ደግሞ በጣም ሼት በዚህ ሰዓት በጣም ውድ ነው፣ እየሸጠም ከፍተኛ ገንዘብ እያገኘ ያለበት ሁኔታ አለ። ድንችን በተመሳሳይ መልኩ ከ15 ቀን በኋላ ለምርት እየደረሰ ያለበት አሁን ፍሬ አፍርቷል ድንች ማለት ነው። ሽንኩርት በስፋት እየወጣ ነው። በወረዳችን ቢያንስ በቀን እስከ 8 መኪና ይወጣል የመስኖ ስራዎች ማለት ነው። ቅድመ በልግም ላይ ያ ሰብሎች ላይ ትኩረት አድርገን እንሰራለን። ሌሎቹ መማራጮች ይጠቀማል አርሶ አደሩ ማለት ነው። ስለዚህ በዛ አግባብ እየሄድን ያለንበት ሁኔታ አለ። እስከ 1680 ሄክታር በቅድመ በልግና ለማለን ብለን ይዘናል ማለት ነው። ለዚህም ደግሞ በቂ ዝግጅት ተደርገናል። አርሶ አደሮቹ የባለሙያ ድጋፍና ክትትል በተገቢው እያገኙ በመሆኑ ድካማቸው ፍሬን እንደሚያፈራ ተስፋን ሰንቀዋል። ይሄንን ቴክኒክ እራሱ ከባለሙያ እጅ ወዝደን ነው መጠቀም ጀመር ነው። አሁን ቶሎ የሚፈሉ እህሎቹንም ያስተምሮን ከነሱ ነው መመራ ወዝደን መጠቀም ጀመር ነው። ሽንኩርት ከተከላችሁ ስንዴ ይደርሳል ስንዴ ተጠቀሙ ተብለን ስንዴ የዘራን እንደገና ደግሞ ከሰፈር አሁን እቺ ወር ከመጨረሻ አካባቢ ዝናብ ችግር የለብንም። ዝናብ ሲዘንብ ኩሬ ይገባል። በኩሬ ደግሞ ከሞተሩም ይሁን ችግኝ እናፈላለን ያንም ችግኝ ይሄን እንዳነሳን ዳግም እንዘራለን። ሽንኩርት እንተክላለን። ሽንኩርቱ አማራጭ ከሌለ ደግሞ እንትን ስንዴም እንዘራለን በርበ በርበሬም እንተክላለን ቶሎ የሚደርሱ ሰብሎቹም ማለት ነው። ይሄን ይሄን እንደምንጠቅም ከባለሙያ ሆነን ከባለሙያ እጅ ትምህርት ወስደን ያው መጠቀም ጀምረናል። ውጤታማነቱ እንደሚታየው ነው አሁን በጣም ምርጥ ምርጥ የሚባል ውጤት ያሳየናል። ምክንያቱም በጣም ውፍረቱ ራሱ በጣም ደስ የሚል እንትን አለው። በዚህ ተጨማሪ ደግሞ ያ ያለው ነገር በሙሉ በቃ ውጤታማ ሊያደርግ የሚችል ነገር ነው። እንትኑ ከስራው አንጻር እየተደገፍን ባለን ሰዓት የተሰጠንን እንትን በመከተል ትልቅ እንትን ያየን ያለ ነው ባለሙያ ይህንን ፍሬ አቅርቦልን ግብርና ማለት አቅርቦልን በደንብ ከነጋዴ ያመጣ ነው። ብዙ ይከስል ነበረ አይበቅልም ነበረ። አሁን እሱ ምርጥ ፍሬ አሻሽሎ ስለገዛልን ስላቀረበልን በውድም ቢንገዛው እሱ ተሻለ ተሽሎ በደንብ ውጤት አስገኝቶናል። መድኃኒቱንም በየጊዜው ወተን ደውነት ጠቀጠየቅ ንገብቷል ብሎን ወተን አምጥተን ነው የምንረጨው ለተከነውም ለችግኝ መሆን በቃ እሱም በደንብ ተተከታትሎናል። አሁንም እየተጠቀምነው ያለ ነው። ይህ ቦታ ድንች፣ በቆሎም አለማም ነበር። እኛ ግን መጀመሪያ ያው አርሶ አደሩን ሰበሰብን፣ ግንዛቤ የቴዎሪካል ስልጠና ሰጠናቸው። ከዛ በኋላ ፕራክቲካል አርሶ አደሩ እንዴት እንደሚለማ ምናክል ጊዜ ውሃ እንደሚፈልግ ለዘር ምናክል ነው። ለምሳሌ በውስጥ ድንች ሄክታር 18 ኩንታል ይፈጃል ከዚህ ደግሞ የአዋጭነት ስሌቱ ተሰርቶለት የወጪ የገቢ ስሌት ሰርተነላቸው በሄክታር ከ300 ከ400 እስከ 500 ኩንታል እንደሚነሳ ግንዛቤ ሰጠናቸው አርሶ አደሮቹም ደግሞ ተቀብለው ያው ከእርሻ ጀምረው እስከ ሃርቨስቲንግ ድረስ ያለውን ድጋፍና ክትትል እናደርጋለን ይሄ ዘር ሲዘራ ዝም ብሎ አይዘራም የኬሚካል ያስፈልገዋል ዘሩ መታሸት አለበት ስለዚህ አሽቶ እንዲዘራም ጭምር በተለየ መልኩ ልዩ ትኩረት ሰጥተን ለራሱ ባለሙያ መድበን ጭምር በተለየ ሁኔታ ሌሎች መደበኛ ስራዎች አሉ። ይሄ ደግሞ ተጨማሪ የቅድመ በልግ ስራ በጣም ኢንቴንሲቭሊ ክትትል የሚያስፈልገው ነውና በዛ ልክ እንትን እያደረግን ያለንበት ሁኔታ አለ። የጽፈት ቤት ባለሙያ በሳምንት ቢያንስ ሶስት ይወርዶ፣ ያለ የበሽታ ምልክቶች ካሉ ሌሎች ችግሮችም ካሉ ያያል። ወዲያውኑ ትሪት የማድረግ ስራ ይሰራልና በዛ ልክ እኛም ዝግጅት ተደርገን የገባ ነው። ባለሙያም የግብርና ተቋም በተለየ መልክ ክትል ያደርጋል፣ ድጋፍም ያደርጋል። ከዛ ጎን ለጎን የሰብልን እንክብካቤም ጭምር በተለየ መልክ ክትል ድጋፍ ያደርጋል። ባለሙያው ማለት ነው። ክትልና ድጋፍ ያደርጋል። የመድኃኒትም ጭምር በተባይ በተለያየ በሽታ የሚጠቁም ከሆኑ የመድኃኒት የማቅረብ ለአርሶ አደሩ ግንዛቤ መፍጠር ሳይጎዳ ማለት ነው፣ ሳይጎዳ ቀድሞ ክትል ድጋፍ የማድረግ ስራዎች ይሰራሉና ባለሙያ አለ በየአካባቢው ማለት ነው። የፀሐዩ ግለት ሳይበግራቸው በትጋት እየሰሩ የሚገኙት አርሶ አደሮች ከራሳቸው ባለፍ ችግኙን ለገበያ ለማቅረብ አቅደው እየሰሩ ቢሆንም የግብአት አቅርቦት ጋር ተያይዞ ያለው የዋጋ ውድነት ስጋት ደቅኖባቸዋል። እኔ ሶስት ኪሎ ዘርቻለሁ፣ ወደ አስራ ሁለት መደብ አካባቢ ማለት ነው ዘርቻለሁ። ያው ለእኔ በኢቅዴ ለአንድ ጥማድ ነው ተስፋዬ ግን ሌላውን ደግሞ ለችግኝ ለላፈሉ ገበሬዎች ይገባሉ። ለነሱ ለገበያ ለማቅረብ አላማ አለኝ። ችግኙ አሪፍ ከሆነ አንድ መደብ 5000 ብር የሚሸጥ መደብ አለ። 3500ም አለ 4000ም አለ። በደረጃ ነው የሚሸጠው፣ በሁኔታ ነው፣ በችግኙ ነው የሚሸጠው። በዚህ የተነሳ በጣም ትርፋ ማረግ አለ። ሰፈሩ እንኳን አልተቀመጥኩ። ሰፈሩ እንኳን እንኳን ወደዚህ መጣው የሚባለው ያሰኛል። ለእኔ ያለኝ በቁመና 17 ሜትር ነው። ሲቆራረጥ 14 ሊሆን 16 ሜትር ሊሆን ይችላል። ወደ እኔ ስድስቱን ተክለዋለሁ፣ ሌላው ለገበያ አቀርበዋለሁ። እኔ አሁን ዜሮ 0.25 ነው። ይሄ አሁን ድንቹ ማለት ነው። እኔ ከዛ ቢያንስ እስከ አንድ መቶ ኩንታል ጠብቃለሁ። ከዚህ ውስጥ አዎ፣ ምርቱ እንደሚታዩ ነው። ልክ እንዳፈር ነው ምታፍሹ። አንዷን እንትን በመጀመሪያ ባሳቀፍሽያት ሌላ ነው። አሁን ይሄ በመጨረሻው ዙር የወጣው ነው። መጀመሪያ ያለበሰው ሌላ ነው። በሁለተኛ ዙር ዋባ ከጠጣ በኋላ የሚታቀፈው አፈር የሚይዘው ሌላ ነው። እቺ መጨረሻ ዙር ነች። አዎ፣ እቺ መጨረሻ ዙር ነች፣ ላይ ነው ያለችው። በዚህ ልክ ሲሆን እኔ በአሁኑ ልክ ምርት አገኛለሁ ብዬ እጠብቃለሁ። ያ የአዋጭነት ስሌቱ ከዚህ በፊት ከነበረው ሲነጻጸር ምናልባት ያው የውሃ አማራጭ ምናልባት ምንጭ ውሃ አለ። እዚህ ጅጋ ሙርጡጤ የምትባል ምንጭ ውሃ አለች። ከዚህ ምንጭ ውሃ ያው በዚህ በጀኔሬተር ተነስቶ በሸራ ነው የሚሰጠው። በጣም አዋጭ ነው። በጣም ያዋጣል። አርሶ አደሮቹም ደግሞ በአካልም ጭምር ያዩበት ነው። ያው ፐር ሄክታር ካራ 100 እስከ 500 ኩንታል ተነሳ ማለት በጣም ትርፋማ ያደርጋቸዋል። በጣም ተመራጭ የሚያደርገው ደግሞ ቅድመ በልግን የውሃ አማራጭ ያለባቸው ቦታዎች አገልግሎት ማይሰጥ የውሃ አማራጭ የለም፣ አገልግሎት ማይሰጥ አፈር የለም፣ አገልግሎት ማይሰጥ ጉልበት የለም። እንዳያችሁት አሁን እዚህ ሳይት ላይ ያያችሁት አብዛኛው ወጣቱ ነው ሙሉ ማለት ነው። አብዛኛው ዛሬ ቅዳሜም ከመሆኑ መነሻ ተማሪዎችም ጭምር እዚህ ያግዛሉ፣ መተው ወላጅ ማለት ነው። እሁዱም በተመሳሳይ ነገም ብትመጡ ያው በዚህ ልክ ሞልቶ ነው የምታገኙት። በብዛት የጎልማሳ አርሶ አደሮች የምታገኙት በትምህርት ቀናቶች ሲሆን ነው። ግን ወጣቱ ሙሉ እዚህ ነው ያለው። ስለዚህ ወጭ ለማውጣት የሚሄድበት ምክንያት የለም ማለት ነው። እንደ ወረዳችን ዛሬ የወረዳ ማዕከል ገበያ አለ፣ እዛ ገበያ ቢሄድ ቢያንስ ከሶስት መቶ እስከ 500 ሊያጠፋ ይችላል። ለግሉ ማለት ነው። ስለዚህ ያ ገንዘብ ወዴት መጥቷል? ወደ ማሳ መጥቶ ኢንቨስት እየተደረገበት ነው። ጉልበት ማሳ መጥቶ ኢንቨስት የተደረገበት ነው። ያለው የውሃ አማራጭ እየተጠቀመ ነው። ስለዚህ ያለ ስራ የሚጠፋ ሚባክን ጉልበት የለም፣ ሚባክን ውሃ የለም፣ ሚባክን ገንዘብ የለም። በዚህ እኛ በጣም ትልቅ ተምረንበታል። ከቅድም በልግ ዝግጅት ጋር ታይዙ አሁን ባለ ሁኔታ። ዝናብ አልዘነበም። ዝናብ ባይዘንብም ግን ከቅድመ በልግ አንዱ እየሰራ ያለው ብዙ ቦታዎች ላይ ሁሉም ቀበሌዎች በሚባል ደረጃ መደብ የማዘጋጀት ከ34 መደብ በላይ እየሰራ ያለበት ሁኔታ አለ። ስለዚህ ሰፊ ዝግጅት እያደረገ ነው። የሁሉም ቀበሌዎች ላይ ጠዋት ያው ሳዳ ገብታችኋል፣ ሰሜን ጎቶ ማይታችኋል። እዚ አካባቢ ላይ ከቅድመ በልግ ዝግጅት ጋር ይዞ ሰፊ ስራ እየሰራ ያለበት ሁኔታ አለ። ይሄ ያው ሌሎች አካባቢም ይህን ተሞክሮ ቢወዝድ ቢሰራ የተሻለ አሁን በቆሎ እንትን ከማለት በፊት ሽንኩርት ይተክላል። ሽንኩርት ያነሳና በቆሎ እንትንላል። በቆሎ ሲያነሳ ቀጥሎ በወለቀ እንትንላል። እንደዚህ የቀ ይሬዳል ማለት ነው። ስለዚህ ከቅድመ በልግም ስራ ላይ ጥሩ ስራ እየሰራ ያለበት ሁኔታ አለ። የድጋፍ የሚባለው ያው አሁን ይሄን ችግኝ ራሱ ለማፍላት ብዙ በእንትን ድጋፍ አስፈልግ። አሁን ዘንድሮ የምርት ቀውስ አለ፣ ምርት የለም። ይሄን ችግኝ ራሱ ለማግዛት በብዙ ይጥረት ነው ገስተና አሁን ልንዘራ ይቻል ነው። ፍሬው ተወደዋል። ግብርና ቢሮ ራሱ ከነጋዴ እኩል ነው ገዛ እየሸጣለን። እንዲሁም ዘንድሮ ጨምሮ ነው ሸጣው። ሱቅ ላይ 4200 ሺህ ግብርና ቢሮ 4400 ብር ነው ገስተና። ማጣ ያመጣ ነው እሱ ነገር፣ ቀጣይም የሚፈታ ይትፈቱልን ይሻላል። አሁን ይሄ ችግኝ ደርሷል፣ ጊዜውም ደርሷል፣ ወሩም ደርሷል። አሁን አንስተን ማሳ ልናወጣው ነው። መዳበሪያ ያስፈልገናል። መዳበሪያ በበቂ ያስፈልገዋል። ይሄን መዳበሪያ መዳኒት፣ ይሄም ችግኝ ለመትከል መዳበሪያ በጣም አስፈልገዋል። መዳበሪያ ደግሞ ተወዷል። ስርጭትም የጀመረ አይመስለኝም። ጆሯችን ከዚህ በፊት አልሰማንም ይሄን ይሄን ነገር ለግባቱ በጣም አስፈልጋል። ምናልባት ወረዳው ወይም ባለሙያዎቹ ቀጣይነት ያለው ድጋፍ ቢያደርጉልን ብዬ የሚለው ነገር፣ ከገበያ ጋር ተያይዞ ያለውን ነገር አሁን ነገ ይሄ ነገር ብናነሳው በገበያው ውጤታማ ነገር አግኝተን ወደፊትም ለመስራት ምን በቃ የምንበረታታበትን መንገድ ቢያመቻችው የሚል አለኝ። በእነሱ ለኛ ያለን ችግር ትንሽ ዋጋው ከፍ ይልብና ዋጋው ትንሽ ቢቀነስ ቢያቀርቡልን ተባብሮ ያለውን ምርጫ ያለውን አሁንም ቶሎ የሚደርሱ እህሎች ይሄ ከተነሳ በኋላ ቶሎ የሚደርሱ እህሎች ካሉ መንግስት ቢያግዘን፣ እነሱንም በጣም እንፈልጋለን። ከግባት አቅርቦት ጋር ተያይዞ በተለይም የዘር አቅርቦቱ ላይ ያሉ አማራጮችን እንጠቀማለን። አሟጠን ነው እየተጠቀመን ያለነው ያሉ አማራጮችን። እስካሁን ዘር በእጃችን የጠፋ የለም፣ ግን አርሶ አደሩ ጋር ምን ጫና አለው ዋጋ አካባቢ ያው ከላይ ሲመጣም ያለው ነው። እንግዲህ ያው ከምንጩ ጀምሮ ያው ትንሽ ሀገራዊ ሁኔታው ላይ የኢኮኖሚ ሪፎርሙ ላይ ያሉ ነገሮች አሉ። እሱን ያው አዲስ የመሆን ነገር ነበረ። አሁን እየተላመደው ነው አርሶ አደሩ ዋጋ አካባቢ ማለት ነው። ለምሳሌ ከዚህ በፊት የሬድ ቦምቤን ከአንድ ሺህ ብር በታችና እስከ 800 ብር ነበር ገዝቶ ሲዘራ የነበረው ግን ደግሞ የበዘንድሮ አመት እንዳውም መጀመሪያ ለመስኖ ስንጠቀም እስከ 13000 ገብቶ ነበረ። የሺጉ የጣ በጣሳ የሚመጣው ማለት ነው። የብተናው ደግሞ እስከ 8500 ከዛ በላይ ወጥቶ ነበረ። አሁን ላይ ግን ለቅድመ በልግ ያው በዚህ ሰዓት ሌላ ቦታ ትንሽ ጋፕ ያለበት ሁኔታ አለ። እኛ ግን ቅድመ በልግን ስለምንጠቀም ዋጋውም ጥሩ በሆነ ልክ እንትም አግኝተናልና 4200 እስከ 4400 እሱም ቢሆን ያው ለአርሶ አደሩ ቻሌንጅ ነው፣ ይታወቃል። አንድ 3 ኪሎ ልዝራ ያለ ሰው ቢያንስ ከሀያ ሺህ ብር በላይ ሊጠይቀው ይችላል ማለት ነው። ስለዚህ ኬሚካል አለ፣ ሌሎች ነገሮች አሉ። በእኛ ደረጃ ማቅረብ የሚያስፈልጉ ግባቶቹን በሙሉ ከማቅረብ አንጻር ችግር የለም። ከዚህ በፊት በተለያየ ጊዜ እንደዚህ አይነት የግባት ችግር የመዳበሪያ የምርጥ ዘር ችግር የነበረበት ቡት ሁኔታ አለ። ይሄ ከአምና ጀምሮ በተሻለ መጠን ከዞንም ኮሚኒኬትን ማድረግ ቀድሞ የምርቱን ለአርሶ አደሩ የማቅረብ ስራው የሰራ ያለበት ሁኔታ አለ። ዘንድሮም ቢሆን ከግባት ጋር ታይዞ ወደ 60 ፐርሰንት አካባቢ ምርጥ ዘር አርሶአደራችን በእጅ እንዲይዝ ያደረገበት ሁኔታ አለ። 60 ፐርሰንት አካባቢ ማለት ነው አቅርበናል ለአርሶ አደሩ። ሁለተኛ ከመዳበሪያም ጋር ታይዞ በዘንድሮ ዓመት በቂ የሆነ መዳበሪያ የቀረበ ያለው ስቲል ናው በዘንድሮ ዓመት የመዳበሪያ ችግር አይገጥምም አይገጥምም። ከ10 ሺህ ኩንታል በላይ ነው ለእኛ ብቻ የተመደበውና የማዳበሪያ ችግር ብዙ ምትን አይልም። አሁን አርሶ አደሩ እያነሳ ያለው ትንሽ ዋጋ ጨምሯል በሚል ያነሳል። ዋጋ ጨምሯል። ይሄ ይታወቃል። አገር አቀፍ ነው። በሀገር አቀፍ ደረጃ መንግስትም ጭምር ድጎማ አድርጎ ነው የሚያመጣው። ካምናው የዋጋ ጭማሪ አለው። የዋጋ ጭማሪ ቢኖረውም ግን የግብዓት እጥረቱ በዘንድሮ ዓመት የሚገጥም አይደለም አርሶ አደሩ አሁን ባለው ሁኔታ በጥንቃቄ ከማሰራጨት በጥንቃቄ አርሶ አደሩ ጋር ከማድረስ ጋር ተያይዞ የሚገጥሙ ችግሮችን ከመፍታት ውጪ አርሶ አደሩ የግባት ችግር ይገጥማል የሚል ታሳብ የለም። እኛም የግባት ችግር እንዳይገጥም ሰፊ የሆነ ቅድመ ዝግጅት ተሰርተዋል። ወረዳው ከቅድመ በልግ ዝግጅቱ ጎን ለጎን ከዚህ ቀደም በተለያዩ ድርጅቶች ይደጎሙ የነበሩ አርሶ አደሮችን ከተረጂነት ተላቀው በራሳቸው አቅም ዘላቂ ገበያ አማራጮችን እንዲፈጥሩ ለማድረግ ትኩረት ሰጥቶ እየሰራ መሆኑን እንደ መልካም ጅማሮ የሚወሰድ ነው። በተለያየ ጊዜ ከዚህ በፊት በሴፍቲኔት በተለያየ ድርጅቶች የሚደግፉ አርሶአደሮች አሉ። እነዚህን አርሶአደሮች በተለየ መልክ በዚህ ዓመት በፌዴራል ደረጃም በክልል ደረጃም እነዚህ አርሶአደሮች ራሳቸውን ችለው መውጣት አለበች። እስከ መቼ ነው ሊረዱ የሚችሉት? ስለዚህ ራሳቸውን መቻል አለባቸው። በሚል የሰፊ ስራ ይሠራ ያለበት ሁኔታ አለ። በእኛ ወረዳ ላይ ወደ ሰባት ቀበሌዎች አካባቢ በዚህ ፕሮግራም የሚደገፉ ናቸው። ይህን ለማስቀረት በባለፈው ክርምት ላይ የአርሶ አደሩን ያኔ በተለያየ እንትን ውስጥ የገቡ አሉ። መግባት ሳይኖርባቸው የገቡ አርሶ አደሮች አሉ። ይህን ለማጥራትና አርሶ አደሩ ምን ያህል ካፒታል አለው የሚለው ነገር በመለየት ከነበረው ወደ 65 ፐርሰንቱን እና 35 ፐርሰንት በሚል የተለየበት ሁኔታ አለ። ይሄ ሲለይ በየአርሶ አደሩ ምን አለው፣ ጓሮ ላይ ምን አለ፣ ምን አይነት ምን አይነት ምርት አለው የሚል ልየት አድርጓል። በዚህ ውስጥ ወደ 65 ፐርሰንቱን መመረቅ አለበት በሚል በዚህ ዓመት በተለያዩ ብዙ ስራዎች ሰርተዋል። አሁን በጸዳይ ላይ 18 ሄክታር እነዚህ ሰዎች አደራጅተን 18 ሄክታር በቆላና ድንች እንዲተኩል ተደርጓል በዚህ በመስኖም ጭምር ሄክታር ማሳ በቆሎ ዘርተዋል ለእነዚህ ሰዎች ማለት ነው። ስለዚህ እነዚህ ሰዎች አሁን ባለው ሁኔታ ተስፋ አለው ለመውጣትም ከዚህ ለመውጣት የሚፈልጉ አርሶአደሮች አሉ። ሰፊ የሆነ ዘወትር ድጋፍና ክትል የሚፈልጉ አርሶአደሮች አሉ። በአጠቃላይ ግን በዚህ ዓመት እነዚህ አርሶአደሮችን በተለየ መልክ ድጋፍ ተደርጎ ወደ ስራ መግባት አለባቸው ተብሎ ልዩ ስራ ይሰራ ያለበት ሁኔታ አለ። አርሶ አደር መሐመድ በአካባቢው ባለው የውሃ እጥረት የተነሳ እጁን አጣጥፎ ከመቀመጥ ይልቅ ወደ አጎራባች ቀበሌ አቅንቶ የከርሰ ምድር ውሃን እንደ አማራጭ ተጠቅሞ ማልማት መጀመሩ የዝናብ ውሃን ብቻ ጠብቀው በዓመት ሁለት ጊዜ ለሚያመርቱ አርሶ አደሮች መልካም ተሞክሮ ነውና አካባቢያቸውን ቢመለከቱ መልእክታችን ነው።